ቤተሰቦቻችን እንዴት ናቸው? ዛሬ ቀን እንግዲህ ትዝታችን በሙሌና በልሊት ጉዞ ወደ ማጨው ወደ ተማርንበት ኮሌጅ ወደ ተማርንበት ወደ ተገናኘንበት ፍቅር ወደ ጀመርንበት ቦታውን ልናሳያችን እንሄድ ነው። ከኛ ጋር ሁኑ። ዛሬ በጣም ደስ የሚል ቀን ይሆናል ብዙ ቀን አቅደንበት ነበር። አልተሳካም። ዛሬ ግን እንግዲህ ስፖንሰር አግኝተን ባዛል አሳናስ በሆነው ማታ ነው ወደ ማጨው ልሄድ ነው ምናምን ሲል ነጻ ዴሊቨር ነጻ ሰርቪስ በነጻ እንደምታዩት ለስራ ነው የሚሄደው። እኛ ደግሞ ፈርኒቸር ነው የሚሰራው ጓደኛችን ለማንኛውም ጣውላ ቤት ነው የሚሰራው። ጣውላ ቤት ማሰራት የሚፈልግ ካላችሁ በውስጥ እንነጋገራለን። ስልክ ቁጥሩን ምናምን እናስቀምጣለን። አሪፍ አሪፍ እቃዎችን ይሰራል። በዛውም ወይዬ በሉት፣ ምክንያቱም የነጻ ስፖንሰር ባለቤት ነው። ክችን ካቤት ለመለጠፍ ነው ምንሄደው ኪዶ። ለማንኛውም እሱን እሱን አንዳንድ ነገሮች እናሳያችኋለን። ካሜራ ማናችንም ሽፌራችንም እሱ ነው። ስለዚህ ማጨው ኮረም ሐሸንጌ ምናምን የሚባል ካላማጣ ጀምሮ እስከ እንትን ያለውን በስልካችን እናስቀኛቸዋለን። አጋጣሚ ይሄ ስልክ እንደዚህ አድርገን እየሰራን ቪዲዮ ልንቀርጽበት ስለነበር ከታሰረ በኋላ እንደ ማይክም እየተጠቀምን ስለሆነ፣ ውድ የኛ ቻናል ቤተሰቦች ውሏችን ከኛ ጋር ይሁኑ ውሏችሁ። ይሄን ቪዲዮ ግን ላይክ አድርጋችሁ ሰብስክራይብ ያላርጋችሁ ሰብስክራይብ አድርጋችሁ ለብዙ ጓደኞቻችሁ ሼር እንድታደርጉልን በጥብቅ እናሳስባለን። ቫይራል መውጣት አለበት። ወደኋላ አምስት ዓመት ልንመለስ ነው ልንመለስ ነው። ስድስት ከምናምና ወደ ስድስት እየደረሰ ነው። እና ውድ የኛ ቻናል ቤተሰቦች የኮረም ልጆች ካላችሁ፣ ምናምን ዛዛዝ ያላችሁ በደንብ ሀገራችሁን ታያላችሁ። በድጋሚ ቪዲዮን ላይክ አድርጉ። የምንጠይቃቸው ሰዎች አሉ፣ ቤተሰቦች አሉን ብዙ እዛ። ማለት ተከራይተን ስንኖር አሪፍ ቤተሰባዊነት ነበረን እና ዝሮ ህፃን ልጅ ደግሞ ያሳደግነው ልጅ ነበረ እናገኘዋለን። አበሻል ነው መጠን ቅጭብጭብ አድርገን ለመቅረጽ እንሞክራለን። ይመቻችሁ። ጉዞ ወደ ውቢቷ ማጫው ቻው። ገቡ፣ ወደ ባጃጅ ገቡ። ገቡ፣ ሴትዮዋ ገባች፣ እሱም ገባ። ደስ የሚል ውሎ እንደሚሆን አልጠራጠር በጣም ነው ደስ የሚለው እንግዲህ፣ ከእኛ ጋር ዋሉ ውሏችሁ ጸደ ነው የሚሆነው። እሺ እንዳታስቡ። ጉዞ ተጀምረዋል። ግራ ካሱ ነው በግራ ካሱ ነው የምንሄደው በኮረም ከተማ አድርገን ለማጫው ሚንገባ ውድ ቤተሰቦቼ፣ ግራካሱ እንግዲህ በጣም ደስ የሚል ነው። ያው በህዝብ መኪና በህዝብ ትራንስፖርት ስትሄዱ ትንሽ ይከብዳል። ሽታ ምናምን፣ ሙቀቱ ጋ ምናምን ትንሽ ይከብዳል፣ ያቅለሸልሻል ምናምን። እዚሁ እንግዲህ ትዝታ ያላችሁ ኮሜንት ላይ ጻፉልኝ። እኔ ባይዘወይ ብዙ ጊዜ በጣም ስለሚያሜኑ ውድ ቤተሰቦቼ እኔ ብቻ ዛሬ ግን በባጃጅ ስለሆነ ደስ የሚል ጉዞ ነው። ንፋሱ በጣም ደስ ይላል። አንዳንዴ ሲፈጥን ትንሽ ሲበረታብኝ አፍንጫዬ ያመኛል እንጂ በጣም ደስ የሚል ጉዞ ነበር። በቻ አላቅም። በየኬላው ሁሉም አስፈቅደን ነበር ሄድነው። ምክንያቱም ባጃጅ አይቻልም፣ ወደ ግራ ካሱራችሁ መውጣት አይቻልም፣ ፍቃድ ካልያዛችሁ ማለት ነው። ለመከላከያ አስፈቅደን ነበር የወጣ ነው። ብቻ ደስ የሚል ጉዞ ነበር። አላቅም አንዳንዴ ውስጣችሁ ደስ ብሏችሁ የሆነ ነገር ስታደርጉ ሁሉ ነገር የተቃና ደስ የሚል ነው የሚሆነው። እና በቃ በፍቅር ነበር ስንጓዝ ነበረው ምቻት እንግዲህ ኮረም ከተማ ናት። እያለፍን ትንሽ ትንሽ እየቀረጽን እያሳየናችሁ ነው ውድ ቤተሰቦቼ። እንግዲህ እዚጋ ደግሞ አብሽኒያ ባንክ አለ፣ ባንካችን አብሽኒያ እናቶቻችን እዚጋ በእግራቸው እየሄዱ አግኝተን እንግዲህ ለማስታወሻ ነው ያስገባ ናቸው። እዚህ ጋ ደግሞ ሀሸንጌ ባህር ደረስን እንግዲህ ሀሸንጌ ባህር በጣም ነው የሚያምረው። እያለፋችሁ ያለ አልፈን ጨርሰናል ምናም ስትሉ እንደገና ደግሞ ከፊታችሁ ይመጣልና መቼም መንገዱ ጠመዝማዛ ስለሆነ አልፈን ጨርሰናል ብለን እንደገና ደግሞ ልክ እንደዚህ እናገኘዋለንና በጣም ነው ደስ የሚለው። እንግዲህ እኔ ብዙ ጊዜ ብኖርም ማጮ ላይ እዚህ ጋ መጥቼ አላውቅም። ካምባራ ግን መጥቼ በደንብ አስገበኛቸዋለሁ። ውድ ቤተሰቦቼ አሁን እንግዲህ ማጮ ከተማ ደርሰናል። ትዝታችን ወዳለበት ብዙ ትዝታ ያለብን እንግዲህ እኔና ሙለር የተገናኘንበት ከተማ ብቻ ብዙ ደስ ደስ የሚሉ ጊዜ አሳልፈናል። ማጫው ከተማ ላይ ብዙ ትዝታዎች አሉን ውድ ቤተሰቦቼ፣ በሌላ ጊዜ አሪፍ አድርገን እናሳያቸዋለን። ይሄ እንግዲህ ተከራይተንበት የነበረ ቤት አካባቢ ነው፣ ቅዱስ ሚካኤል ቤተክርስቲያን ትንሽ ወረድ ብሎ ማለት ነው። ቅዱስ ሚካኤል ቤተክርስቲያን ከነበርንበት ቤት በጣም ቅርብ ነበር እና ሁሌ ጣጣት ሄደን ተሳልመን ነበር የምንሄደው ትምህርት ቤት። እዚህ ጋር እንግዲህ ሙሴ ይባላል የምታዩት ልጅ በፍጹም አያቅም። እንደመጣን ሰርፕራይዝ ነበር ያደረግነው እና እዚህ ቁርስ ቤት ላይ ቁጭ ብለን ይሄ ልጅቱ ያለች የሆነች ልጅ ተቀበልልን ልጅቱ የሆነ ቁርስ ቤት ነው። የቁርስ ቤቱ ስም ጠቅሰን እዚህ ጋር እንድትመጣ ሂደህ ተቀበላት ምናምን ብለህ ነው በቃ ሌላ ሰው እንደሚቀበል ነበር የሚያውቀው እና በጣም ነበር ሰርፕራይዝ የሆነው እሱማ። ብቻ እንግዲህ እኔ እዚህ ጋር ቁርስ ልበላ ነው፣ ውድ ቤተሰቦቼ የጾም እየጾምኩ አይደለም። እንግዲህ እያጠባሁ ነው በሚል ምክንያት ትንሽ እየራበኝ ስለሆነ ጠዋት ስነሳ ቁርስ እበላለሁ። ካለማጣ ስመጣ ቁርስ አልበላም ነበር። ፉል በዳቦ ነበር እየበላን የነበረው፣ ግን እየተጫወትን በጣም ደስ የሚል ቁርስ ነበር። ሙላር እንግዲህ ጾመኛ ስለሆነ አልበላም። ብቻ ደስ የሚል ውሎ ነው። አሁን ላይ አምስት ሰዓት አካባቢ ሆኗል። መንገድ ላይ ትንሽ ቆሙ ቆም ማ ብዝተን ስለ ስለነበር አርፍደን ደን የገባ ነው። አምስት ሰዓት ማለት እንግዲህ ወደ ምሳ ተቀርቧል። እኔ በጣም ስለራበኝ እየበላው ነው። እንግዲህ በጣም ጣፋጭ ፉል ነበረ። አላቅም፣ ቅዝቃዜም ስላለ እዚጋ ሹራብ ለብሻለሁ። በኋላ ግን ማውለቂያ አይቀርም። ብቻ ማጨው ላይ የፈለገ ምግብ ቀዝቃዛ ስለሆነ ሁሉም ምግብ በጣም ነው የሚጥመው ማርያምን እኔ ተማሪ ያለው ፎቶ እንደውም ባስገባ በጣም ደስ ይለኛል። ወፍራም ነበርኩ። ማጫው እንደሄድኩኝ በጣም ወፍሬ ነበር ዞር ነው ገና

ደግሞ እንግዲህ ከየታችን ቤት ቡና እየተፈላ ቡና ላይ ነው ቁጭ ያልኩት። ለእኛ ፍልታ ጠብቃን ነበር እንግዲህ እንደምንጠጣ። እኔ ባይዘው የታማሪ ያለው ስጠጣ ስለነበር እንደዛ ስለምታቅ እንግዲህ ስንደውልላት፣ ምሳሰርታ ቡና ፍልታ፣ ፈራርሻ በቃ ደስ ብሏት ነበር የጠበቀችን። እኔ እንግዲህ ቡና ለመጠጣት ካቆንኩ ቆየ፣ ሙለርም አይጠጣም ብቻ ግን ቡና ማፍላት በጣም እንደምወድ ብዙ ጊዜ ደጋግሜ እነግራቸዋለሁ። አላቅም ሴት ሆና ቡና ማፍላት የማትወድ ካለች አላቅም። እኔ ግን በጣም ነው የምወደው፣ በተለይ ባህል ሲሆን። ለእናቴ ድሮ በስማ ቡና ማፍላት ነበር የእኔ ድርሻ እና በጣም ነው የምወደው። ፍርሽርሽ አድርጌ የቡና ቁርስ አቀራርቤ ምናምን፣ ብቻ በጣም ነው ደስ የሚለኝ። እና እዚህ ጋር ደግሞ እጃቸውን እያሳጠብኳቸው ቁርስ ምሳ ስምንት ሰዓት አካባቢ ነበር ምሳ የበላ ነው የሆነ ቦታ ሄደን እንግዲህ ቀረጽ ነውንም፣ እናሳያችኋለን። ቤተሰቦቼ በጣም የኔና የሙላር ትዝታችን እንግዲህ እናሳያችኋለን። በሌላ ቀን እዚህ ጋ ቁርስ ምሳ ሙኜ ነው ቁርስ ቁርስ ያበዛው ታላቅም ምሳ ቀርቦልን እንበላ እንግዲህ ቆንጆ። ይሄ ልጅ ደግሞ የሲስተር ልጅ ናት። በጣም ነው ደስ የምትለው። ጻን እያለች ነበር ማቃት አድጋ ምናምን በጣም ነው ደስ ያለኝ። ብቻ አንዴ ልጅ ከተወለደ ሲያድግ ቶሎ ነው የሚያድጉትና በጣም ነው ደስ የሚለው በእውነት በስመ አብ። በጣም ነው ደስ ያለኝ ሕፃኑ ልጅ እንግዲህ አክያዬ ሰባት አመቱ ሁኗል ያን አሳደግነው ያልናቸው ልጅ ዛሬ ግን እንግዲህ ማስገባት አልቻልንም፣ ካሜራ ላይ አይኑ ትንሽ አመም አድርጎት ካሜራ ላይ መግባት ትንሽ ደስ አላለኝም እንጂ በጣም ቆንጆዬ የሚያምር ልጅ ነው። ወይኔ ብታይት በጣም ደስ ይለኝ ነበር። እኛንም በጣም ነው የሚወደን፣ ልክ እኛ እንደምንወደው እኔና ሙዳር ልክ እንደ ልጃችን ነበር። ይዘነው ነው ከተማ ስንወጣ ነበር እና ቀይ ቆንጆ ስለሆነ ብዙ ሰዎች መንገድ መንገድ ላይ በቃ እባካችሁን እንሰማው ምናምን ይሉን ነበር እና አንዴ ልሰማው ና ፣ ብቻ ደስ የሚል ልጅ ነው አድጎ ምናምን። ብቻ አሁን ካሜራ ላይ ስላልገባ እንግዲህ ምንም ማድረግ አልቻንም እዚህ ጋር ደግሞ ከዛ ቤት ወተን ውድ ቤተሰቦቼ ምሳችን በልተን ከጨረስን ኋላ የሙለር ጓደኛ ይሄ ደግሞ ክብረ አብ ይባላል። እዚህ ጋር እንግዲህ ሙሴ እንደቀጠረው ነበር የሚያውቃ ከጀርባው እንደዚህ ንክት አርጉት። በስማውን በስማሁን። ከተለያዩ ብዙ አመት አድርገዋል። ሙላር እንግዲህ የጓደኛ እድለኛ ነው። ጓደኞቹ በጣም ደስ የሚሉ ጓደኞች ነው ያሉት። ብዙ ችግር አብረው አሳልፈዋል። ብዙ ደስ የሚል ነገር አብረው አሳልፈዋል ብቻ በማንኛውም ሰዓት ላይ የማይለዩቱ ውድ ጓደኞች ናቸው። እና እነዚህ ልጆች በጦርነቱ ሰዓት አብረው ብዙ ነገር አሳልፈዋል። ዛሬ ደግሞ እንግዲህ ከተመረቁ ከተመረቁ በኋላ ተገናኝተው አያውቁም። ከአራት አመት በኋላ ነው እየተገናኙ ያሉት። በጣም ነው ሰርፕራይዝ የሆኑት። ደስ የሚል ጊዜ ነበር ያሳለፍነው እነሱ ጋር እንግዲህ ተቻውቻው ተባብለን ተለያይተን ተመልሰን አላማጣ ልንገባ ነው ውድ ቤተሰቦቻችን። እንግዲህ እዚህ ጋር እንደምቻይት አላማጣ ከተማ ሳንገባ ግራ ካሱ ላይ ሁነን የቀረጸው ነው። በርቀት በጣም ነው የምታምረው በስማ ዚቃ አቀማመጧ እንዴት ደስ እንደምትል ከሌላ ሀገር መጥታችሁ እንደዚህ ብቅ ስትል ልባችሁ በስማም እንዴት እንደሚደነግጥ እና እንዴት ደስ እንደሚላቸው ይህ አስፋልት አስፓልት የምታዩት እንግዲህ ወደ አዲስ አበባ የሚወስድ አስፓልት ነው። እንግዲህ ግራካሱ እንደ ግራ ካሱ ጠመዝ ማዛ ምናምን የሚለው ዘፈን አስታወሰኝ። ይህንን ጠመዝ ማዛ ግራ ቤተሰቦቻችን ሁሏችን እንደወደዳችሁት ተስፋ አደርጋለሁ። ብዙዎቻችሁ ደግሞ አስተያየት ስትሰጡኝ ነበር ለምንድነው ቮይስ ኦቨር የምታደርጊው ብላችሁ አስተያየት የምትሰጡኝ ያላችሁ፣ በተለይ አንድ ቴቴ በጣም አምርራ ምርር ብሏት ተናግራኛለች። እና እህቴ ልንገርሽ እንግዲህ ብዙ ድምፅ፣ የሚረብሽ ሙዚቃ የማንፈልጋቸው አንዳንድ ነገሮች ሲኖሩ ነው እንግዲህ ቮይስ ኦቨር የማደርገው ሁኔታዎቹ በጣም ስወዳቸው እናንተን ማጋራት ስፈልግ ድምፆቹን አጥፍቼ ልክ እንደዚህ ቮይስ ኦቨር አድርጌ ነው እናንተ ጋር የማደርሰው። እንግዲህ ይቅርታ አድርጉልኝ። ጥሩ ጥሩ ሰዓት ማለት ጥሩ ጥሩ ንግግር ሲኖር ማለት አሪፍ ጊዜ ሲኖረን ቮይስ ኦቨር ሳልገባ ቀጥታ ያለውን ነገር አሳያቸዋለሁ። ከዛ ደግሞ ሙዚቃ ሲገባ ደግሞ እንደምታውቁት ኮፒራይት የሚባል ነገር ስላለ ነው ብዙ ጊዜ ቮይስ ኦቨር ምገባ ውድ ቤተሰቦቼ እዚህ ጋር እንግዲህ ውድ ቤተሰቦች ኮረም ከተማ ላይ ነበረ፣ ወደ ኋላ አስቀረ ነው እንጂ ቪዲዮን ኮረም ከተማ ላይ ሁነን በጣም ርቦን ከምሳ በኋላ እንግዲህ፣ በተለይ ደግሞ ሺፌራችን በጣም ርቦት ነበር። እስካሁን ድረስ አልበላም፣ ስለ አስር ተኩል አካባቢ ነበር ኮረም የገባ ነው እና ርቦት እሱ ምሳ ለመብላት ወርዶ እኛ ደግሞ ሙዝ በዳቦ ስንበላ ነበር። መቼም አትክልት ፓስታ በአትክልት አላቀም አስችለኝም። እየሱ ምግብ ነበር ስበላ የነበረው። እና ብቻ ውሏችን ደስ የሚል ነበር። በሰላም ወደ ቤታችን ተመልሰን ገብተናል። እናንተም እንደወደዳችሁ ተስፋ አደርጋለሁ። ላይክ አድርጉ ምናምንም አላልኳችሁም ውድ ቤተሰቦቼ። ኮሜንት ስር ግን አስተያየታችሁን አሁንም ያስፈልገኛል። ወዳችኋለሁ። ባይ ባይ።